ሰላም ጤና ይስጥልኝ የተከበራችሁ እና የተወደዳችሁ ተመልካቾቻችን፣ እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ይዤ ቀርብ ያለው ከሪያሊቲ ሚዲያ ጋር አብሮትነታቸ ላይ እያልኩኝ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ መረጃዎችን ማግኘት ትችላላችሁ እያልኩኝ ወደ ዕለቱ ዜና አልፋል። የማንንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይ እኛ ሕግን አንፈልግም አንከተልም፣ ሰላምንና በጋራ አብረ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በመወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዝቦች እንደ ሌሎች በትንሽ ሳንቲምና በህዋት ፕሮፖጋንዳ ተታለን የአማራን ሕዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜዘብ ለሁሉም ነገር ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው ብለዋል። ከህወሓት አፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህም ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። ጦርነት ይብቃ የሚል ዘመቻ እንዲካሄድ ጥሪ ቀረበ። በኢትዮጵያ ውስጥ በሁሉም አቅጣጫዎች የሚደረገው በጦር መሳሪያ የተገሰ ግጭት በአስቸኳይ እንዲቆም ቅድሚያ ለሰብዓዊ መብቶች ኢትዮጵያ የተሰኘው መንግስታዊ ያልሆነ የተረዶ ድርጅት ጥሪ አቀርቧል። ድርጅቱ ሁሉም ኢትዮጵያዊ ሰላም ወዳድ፣ ጦርነት አያስፈልግም የሚል ዘመቻ በያለበት እንዲጀምር አሳስበዋል። ከህዝብ የሞራል የገንዘብና የጉልበት ድጋፍ ካላገኙ ተዋጊ ኃይሎች ብቻቸውን ጦርነት ሊያካሂዱ አይችሉም፣ ያለው ማህበሩ መገናኛ ብዙሃን፣ የሃይማኖት ተቋማት፣ የሲቪል ማህበረሰብ ድርጅቶችን ጨምሮ በውስጥም በውጭም ያሉ መላው የኢትዮጵያ ህዝብ ጦርነት ይበቃል እንዲል ሀሳብ አቅርቧል። የቅድሚያ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር አቶ ተስፋ አለም በትግራይ፣ በአማራ፣ በኦሮሚያ ክልሎች ያለው ጨምሮ በመላው ኢትዮጵያ በጦር መሳሪያ የታገዘ ደም አፋሳሽ ግጭት እንዲቆም ህዝብ መተባበር አለበት ብለዋል። ህዝቡ ጦርነት የማስቆም ጉልበቱን እንዲጠቀም ያሳሰቡት አቶ ተስፋ አለም የእርስ በእርስ ጦርነት የሚመጣው ጉዳት በሚገባ የቀመስን ህዝቦች ነንም ብለው በተለይ በህዋትና በፌዴራል መንግስት መካከል ያለው ግንኙነት ከጊዜ ወደ ጊዜ መክረሩ ከፍተኛ ስጋት እንዲፈጠርባቸው የተናገሩት ዋና ዳይሬክተሩ ሀገሪቷ ደግሞ ወደ ጦርነት ትገባለች የሚል ስጋት እንዳላቸው ገልጿል። በመሆኑም ሁሉም ወገኖች ጦርነት የሚያስከትለውን ጉዳት በመገንዘብ ከጠብ አጫሪ እና ጦርነት ቀስቃሽ ድርጊታቸው እንዲቆጠቡ ጠይቋል። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመምለጥ 180ኛ ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ193 ሀገራት 180ኛ ደረጃ ላይ መቀመጧ ተሰማ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን የህዝብ በመያዝ መሆኑን ሪፖርት ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡ ጠቅላይ ሚኒስትር አብይ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደዚህ ቀደሙ ያለ ቁጥር እድገት አይደለም፣ የኢትዮጵያውን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቃል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና ኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብትቀድምም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዱ እንደታሰበው አልሄደም ማለቱም ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃም፣ በጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳረቶች የብረት ደህንነት እንዲንሰራፋ የመንግስት አገልግሎት በተገቢው መንገድ እንዳይሰራ አድርጓል መባሉንም ተመልክተናል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦት እና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገውም አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚበሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው አንድን ሃይማኖትም ብሔርን ትኩረት ያደረገ አይደለም በማለቱ ተቃውሞ አስነሳ። ሕፃናት ታግተው ገንዘብ መጠያቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገልሏል። አጣሪ ኮሚቴው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 በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖት እና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው፣ እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚያስፈልግ በመሆኑ ነው ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላላ ፀሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምቱ ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በአምስት ወረዳዎች የተፈጠረ ክስተት አለ። በዚያም የሰው ሕይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ ሶስት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና ከኦሮሚያ እስልምና ከፍተኛ ምክር ቤት ሁለት፣ ከጉባኤ ሁለት ባለሙያዎች በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጻፊ የተዋቀረ አስር ልኡካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ መልክ እና የማጣራት ሪፖርት ነው ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚያስፈልግ ነው በሶስት እና በአራት ቀናት ብቻ የሚያልቅ አይደለም ወራትም ሊወስድ ይችላል ነው ያሉ የአጣሪው ኮሚቴ ሰብሳቢ መልከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከት ምን አሉ ዝርዝር ሀሳቡ በዋናው ማጠቃላይ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኩሎ፣ አቤ መርቲ ወረዳዎች ናቸው። አንደኛ በጉና ወረዳ ኖኖሽ ጃዊ ቀበሌ ገበሬ ማህበር የሰውዮት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ 12/02/2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ! በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረትን ይዘው ወደ ጫክ ካሸሹ በ13 2ተኛ ወር 2018 ዓ.ም ምሽት ተመልሰው በተጨማሪ ሰው አግተው ወሰዱ። 14 2 ሁለተኛ ወር 2018 ዓ.ም ያገቷቸውን ሰዎች ገድሏቸው ከተጎጂ ቤተሰቦች እና ካነጋገሯቸው ሰዎች በተሰጠ ምላሽ ይህን ድርጊት የፈጸሙት ራሳቸው የኦሮሞ ነጻነት ሰራዊት ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደሚያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መግለጫ የሌላቸው ግለሰብ መሆናቸው ነው። ሁለተኛው በሽርካ ወረዳ 17 ሁለተኛ ወራ 2018 ዓ ም የሰው ህይወት ጠፍቷል። እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያዩ ጊዜ ዘር፣ እምነት፣ እንዲሁም እድሜ እና ጾታ ሳይለዩ ግድያዎች ተፈጽሟል። ሕፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕጻናቱ ተገድለዋል። አንዳንድ ቦታዎች ላይ ሕፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይቷል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች ማከናወናቸውን ምላሽ ተሰጥቶናል። የመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መወሰዱን እና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑን ተገልጾልናል። በችግሩ ተጋላጭ ክስተቱ አንድ ወገንን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑን እና ሁሉንም የጎዳ መሆኑን ተገልጾልናል። አጥኒ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች በማማከል መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ አጂ አብደል ሐኪም ሁሴን በሰጡት ቃለ አንድ ወገን ላያተኮረ ግድያ ተፈጽሟል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎች የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾች ታግተው ከተለቀቁ ሰዎች በተገኘው መረጃ ተገልጾልናል። ምንጩ የቲክቫ ነው። ከወደ ባህር ማዶ ያገኘናቸው ዜናዎች ስናልፍ ደግሞ የስኳር በሽታ ከመጠን ያለፈ ውፍረትና የልብ ህመም ካለብዎ የአሜሪካ ቪዛ ማመልከቻው ሊከለከል ይችላል ተባለ። የዶናልድ ትራምፕ አስተዳደር በዩናይትድ ስቴትስ ለመኖር የሚያመለክቱና እንደ ሱኳር በሽታ ወይም ከመጠን ያለፈ ውፍረት ያሉ የጤና ችግሮች ያለባቸው የቪዛ አመልካቾች ማመልከቻው ሊከለከል ይችላል የሚል መምሪያ አውጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሐሙስ አዲስ መመሪያቸውን አውጥተዋል። መመሪያዎቹ እንደሚገልጹት በእንደነዚህ አይነት የጤና ችግሮች የሚሰቃዩ አመልካቾች ለዩናይትድ ስቴትስ የህዝብ ሸክም ወይም ኢኮኖሚያዊ ጫና ሊሆኑና የመንግስትን ሀብት ሊያሟጥጡ ስለሚችሉ ወደ አሜሪካ ከመምጣታቸው በፊት እነዚህን ጉዳዮች ያረጋግጣሉ። ዋሽንግተን የሚገኘው የዜና ማሰራጫ ኬኤፍኤፍ ሄልዝኒውስ እንደዘገበው መመሪያው ለአሜሪካ ኤምባሲዎችና ቆንጽላ ጽህፈት ቤቶች ተልኳል። ከዚህ ቀደም የአሜሪካ ቪዛ አሰጣት ሂደት ውስጥ እንደ ተላላፊ በሽታዎች የክትባት ታሪክ፣ የአይምሮ ጤናና የአካል ብቃት ብቻ ይታዩ ነበር። ይሁን እንጂ አዲሱ ፖሊሲ ሌሎች የጤና ችግሮችንም ይጨምራል። ከነዚህ መካከል የልብ በሽታ፣ የመተንፈሻ አካላት በሽታ፣ ካንሰር፣ ስኳር በሽታ፣ ሜታኮቦሊክ የነርቭና የአይምሮ ጤና ችግሮች ይገኙበታል።